እሰፈራችን ላይ ወንድ የለም ወይ? እሰፈራችን ላይ እህት ሴት የሉም ወይ? እነዛን ሰዎች መልካም ስነ ምግባር አሳይተናቸው ማንነታችን መታወቅ ያለበት ከቤትና ከጎረቤት ነው የሚጀምረው። የአንተ መልካምነትና ሲጀምር አንተ ፈላጊ ብቻ ሳትሆን ተፈላጊም ትሆናለህ፣ ማንነትህን እንትን ብለህ ይዘህ ስትቀመጥ። ስለዚህ እኔ ከጎረቤት አካባቢ የልጅ ናት ሳገባ በእውነቱ ም ይወጣለን ህይወታችንም መንከን አይኖርም ነበረ አሁንም ቢሆን በጣም ጣፍጦ ህይወታችንን እንኖራለን ምንም ሳይኖርን ሀብታም ሁነን ነው የምኖረው ልባችን ተረጋግቶ አእምሯችን ድካሙ የአእምሮ ድካም ነው ድካሙ መጥፎው እንጂ የገንዘብ ማግኘትና ማጣት አንተን እንትን ሊልህ አይችልም ስለዚህ ወደ ጥሩ ህይወት ለጥ ማነው ዘውጁና የሚለው ቻሌንጅ ላይ ስንሄድ በዚህ ሶሻል ሚዲያ ተጋብተው እውነት ትዳር ይሆናል ወይ በአካል እንኳን ቤተሰብ ተልቆ እየተጋባ ያለው ጥሩ ሆኖ እየተኖረ ነው ወይ? እኛ እንደ ጠርሙስ እየሰነጠቅን እየሰበርን እየሄድን ከጀርባችን ሰፊ ያጣ ሰባራ አይደለም ወይ? እየጣልን ሄድን ነው። ትዳር ማንም ስለፈለገልህ ትዳር አይሆንም። አንተ ትዳር የፈለክበት አላማ ለምንድን ነው የሚለውን ካሰብከው ወይ እሷም ካሰበች፣ እዛ ጋር ፎከስ አድርጎ መፋለጉ ይሻላል እንጂ ዘውጁና ብሎ ቻሌንጅ ተከፍቶ እንዲሁም አንዳንድ የከረሙ ሞት ወንድሞች አሉ። በነዛ አሁን አጋብተናል ጥሩ ህይወት እየኖሩ ነው። አይደለም በምክንያት ነው። ቤት አለሽ ወይ፣ እንደዚህ ንብረት አለሽ ወይ፣ እንደዚህ አለ ወይ፣ በባህር ለምን ወንድምሽን አነሳሽ ተብላ እኮ የሚዋደዱ ብና ባልና ሚስቶች የሚኖሩበት ህይወት ኢትዮጵያ እየኖርን ነው ያለ ነው። እሷ ደግሞ አላነሳ በምትል ሰዓት ዘመድ እየጠላት በሚኖርበት ሀገር ነው እየኖርን ያለ ነው። እና እኔ እንዳላንዛዛው ማሜ የምጠይቀኝ አንዳንድ ጥያቄዎች ካለ አሁን ከምኖረው ያስተምራቸዋል ከምትለው አንተ ካሰብከው አንፃ መጠየቅ ካለ በአደርገው ይሻላል፣ እንጂ ነገሩ በጣም ይከብዳል። ማሚ እኔ አሁን ለምሳሌ አንተ ባለቤት፣ በነገራችን ላይ በዚህ አጋጣሚ የርቀት ጋብቻ ብቻ እኔም አልመክረው። ምክንያቱም የአንዳንዱ ሰው ባክግራውንዱ አይተዋወቅም። ወይም ደግሞ አሁን የርቀት ጋብቻ ምን ሲሆን ቢጋቡ መርጣለው መሰለ፣ ብዙ ጊዜ በስራ አጋጣሚ የሚሆን በኑሮ አጋጣሚ አብረው የኖሩ ሰዎች ከሆኑ በደንብ የሚተዋወቁ ከሆኑ ቢጋቡ ችግር የለም እላለሁ ነገር ግን አንዷ ደቡብ አንዷ ወሎ እንዲጋቡ ኔ ፍቃደኛ አይደለሁም። እሱም የሆነው ምንድነው ለምሳሌ በእኛ በቤታችን የደረሰ ነገር አለ። በቤታችን ማለት ድሮ ላይ የአክስቴ ወይም የአባቴ እህት ደቡብ አካባቢ ሄዳ አገባች። ከዛ ላይ ራህመትና እሷ ወደ አኼራ ሄደች። ወደ አኼራ ስትሄድ ያ የወለደችውን ልጅ እኛ ማግኘት አልቻለም። የወለደችውን ልጅ እዛው የእሱ ቤተሰቦች ያሳድጉት ነበረ መሰለኝ። በኋላ ግን በስንት ፍለጋ ከአስራ ምናምን ዓመት በኋላ ወይም ከሀያ ዓመት በኋላ ሊሆን ይችላል። በስንት ፍለጋ ያ ልጅ ሲገኝ ዱርዬ ሆኖ እኛ ጋር አምጥተ ነው፣ ኢቨን እኛ ጋር አምጥተ ነው ማለት ነው። መቀመጥ አልቻለም። ምክንያቱም የተለያዩ እሶች ውስጥ ነው። ምንድን ነው ይሄ ፍቅር የሚባለውን አያውቀውም ምናምን? ያ አንድ የሆነ የተወሰነ እንኳን ቢቀራረብ መጠየቅ የሚችልበት ሁኔታ ቢኖር፣ በሁለቱም አያቶች ከሁለት ሰው ከባልና ከሚስት አንዷ ላይ ቀደር ቢመጣ ወይም ሞት ቢመጣ የነዛ ልጆች ሁለቱንም አያቶቻቸውን ለማግኘት እድል ይኖራቸዋል። በዚህ ዋነኛ ምክንያት እኔ አንዷ ደቡብ፣ አንዷ ኦሮሞ፣ አንዷ እንትና ትግራይ ሂዳ፣ አንዷ ደግሞ እንትና እንደዚህ አይነቱን ትዳር እኔ ከሚደግፉት አይደለም። ለእኖ በኋላ ላይ ከሁለት አንዳቸው ቀደር ቢመጣ ከአንደኛቸው ዘመድ ውጭ እንዲሆኑ ስለማይፈለግ ማለት ነው። በዚህ ምክንያት፣ በዚህ አጋጣሚ ለአንተ መጠየቅ የምንፈልገው ምንድን ነው? በትዳር ህይወትህ በጣም ከፍተኛ ቻለንጅ ሲመጡ በምንድን ነው የምታልፈው? ሰው ጋይስ ይሄ ዘውጁና የሚለው እንትን ፕሮግራም ላይ ጥንቃቄ ሊደረግበት ይገባል ብዬ አምናለሁ። እናንተም የዚህ ተሳታፊ ስትሆኑ ጥንቃቄ የምታደርጉት ምንድን ነው? በተለይ በተለይ ማን ነው ምንድን ነው ወደ ህይወት የሚመጣው ሰው? አንዳንድ ጊዜ ምን የሚሉት ተረት አለ፣ የአገር ልጅ ብቶቹ ብትወጁ ባል ይሆንሻል፣ ብትጣዩ ብትጣሉ ደግሞ ቢጠላ ደግሞ እህት ወንድም ይሆንሻል ይባላል። ስለዚህ በተሻላችሁ አቅም ያው ሁሉም ቁሙ። ሀጅ አይደለም ሞት ላይ ያለበት ሰው ሊኖር ይችላል። የቤተሰብ ቢያንስ መጠየቅ የሚችሉበት ሁኔታ ቢሆን የተሻለ ነው ብዬ ነው ማምነ ምድረ ላጤዎች ማሜ፣ እኔ ደግሞ ያስቸገረኝ ነገር ቢኖር የሀገር ርቀት፣ የሀገር ርቀት ከባድ ነው በጣም የሀገር ርቀት። እኔ አልመክራችሁም ሲጀመር፣ ምክንያቱም ብትሞቱም ምንድን ነው የሚባለው ደመ ከልብ በሆናችሁ ነው የምትቀሩት። ልጆቻችሁም ቤተሰቦቻችሁ እንኳን አያገኟቸው። በጣም ከባድ ነው። ሴቶች ተጠንቀቁ በዚህ በኩል። አንዳንዶች ማለት ማሜ እኛ ሀገራችን መራቅ አንፈልግም፣ ምናምን ምናምን ሲባል ያነ ዘረኝነት ይሰማል። ማሚያዘረኝነት አለት ነው አይደለም፣ ይም ዘረኝነት አይሰማም አሁን ዘረኝነት አለ። ኔትወርክ ችግር አለ። በሰል እኔ ጋ ማሜ፣ አንዳንድ ሳቦችን ለጨረስና ያጋጠመኝንም አሁን አይሰማም። ይህ ተቆራረጠ ነው አስታታት አዎ፣ የኔትወርክ ችግር አለ። ኢትዮጵያ ስለሆን ያለሁት ያሲንን ሚስት አገኝለት እንጂ ያሲን አገኝለት፣ አለ ያው ገፍቶ ሲመጣ እኮ ነው ሲቀጥል፣ እንደገና ደግሞ ምንድነው? ጋይስ እስኪ እዚህ ጋር አሁን ይሰማል፣ ማሚ? አሁን ይሰማል? እስኪ አውራ ይቆያል ይቆያል፣ በጣም ይቆያል። በ2013 ምን አጋጠመ መሰለ መሀመድ፣ የርቀት እንትዳር አንዳንድ ክራውዶችን ያየኋቸውን ወይም ከሰማኋቸውን፣ ምን እየቆየ ቢመጣም ሁለት የአንድ ሰው ልጆች ተጋብተው ደሴ ገብተው ያውቃሉ። በ2013 የአንድ ሰው ልጆች አባትየው ሌላ ሀገር ወልዷል። ልጅቱ ሴት ልጅ ናት። ከዛ ሌላ ቦታ ደግሞ ወንድ ልጅ ተወልዶ አድጓል። ሁለታቸውም በማይተዋወቁት ሀገር፣ በማያውቁት ሀገር ተገናኝተው ተጋብተው ልጅ ወልደው ይመጣሉ። ሁለቱም የአንድ አባት ልጆች ናቸው ናቸው። ለአባትዮ ብቅ ሲሉ እንግዲህ ልጅዮ፣ ወንድ ልጁ አባቴንና ብሎ ሄዶ ወደ ደሴ ብቅ ሲሉ የሴቲቱም ልጅ የራሱ ወንዱም ልጅ የራሱ፣ ወልደው ነው የመጡ። ሳራ ልጅ ምንድን ነው አላስተዋወቁ፣ ሁኔ ነው እንጂ እኮ እህት እናት ይለዋል። እንግዲህ አባቴ አንድዜ ወልጅ አለሁኝ ምንም ማድረግ አለችም ተዋደንም እየኖር ነው፣ አሁን ተለያው የምትለን ይህን ልጅ አባቴ ሊል ነው ወይስ? ሲባባሉ ከዚህ በኋላ ዞሮ ዞሮ አንድ ዜ ጥፋቱ የስተዛሬው የእኔ ነው፣ ተዚህ በኋላ ይበቃል ብሎ ሲል አይሆንም ተፋልመው ዞሮ ዞሮ አባትዮው ሁለቱንም ሴቲቱና ወንድየውን ገደላቸው። ደሴ በ2013 በጦርነቱ ሰዓት ጦርነቱ ደሴ ሊገባ ሲል ማለት ነው። ሁለቱንም ገሎ ልጁም ስታር ሽጉጥ ገዝቶ ነበረ፣ አልተሳካለትም። ሁለታቸውም ጠፋልገዋል። ለምን የሚያፈቅራት የሚስቱ ነው። ፈታ ያለው መጀመሪያውም፣ አላስተዋወቃቸው አድገዋል። በሌላ ቦታ ዞሮ ዞሮ ቤተሰብ የማይተዋወቀው ትዳር ማግኘት ማለት በጣም ብዙ ነገሮች ያጋጥመዋል። አባትዮው ሁለቱንም ገሎ ፖሊስ ጣቢያ እጁን ሰጠ። እዛው ተገሏል፣ ፖሊስ ጣቢያ ደሴ። የሁለቱ አለመተዋወቅ ምን ይፈጥራል? አንዳንድ ጊዜ ይሄን ይፈጥራል። ሁለተኛ ደግሞ እኛ ገር ላይ እንደሚታወቀው መጋደል አለ። ምናልባት የምታገቢው ወንድ ወንድምሽን የገደለ ወይ ቤተሰብ የገደለ ሊኖር ይችላል። የሚወለደው ልጅ በደስታ ሊያድግ ይችላል። ቂም እንደሚታወቀው በሆዳችን አዝለን የምንኖር ሰዎች እኛ ስንኖር ማለት ነው በብዛት ይህም እንደሚያጋጥምና እንዲያጋጥመ ነው የምናውቀው። ሌላው ሲቀጥል እንደ ቢዝነስም የሚጠቀማቸው አለ። እህቶቻችን ከገባ በኋላ ገባ በኋላ እኔ ይህን ካልተፈጠረ አንደኛ እንደያዝንላት የአንድ ሰፈር ልጆች አይደሉም እንዳይታዘ እንዳይተዛዘው ነው እረታሁ አይበጅም፣ ያብራችሁ ያደጋችሁ ተብሎ እንኳን እንትን እንዳይባባል እና ጅብ በማያውቁበት ሀገር ከሊያን ጥፉልኝ እንዳይሆን ነገሩ። የምትተዋወቁ ሰዎች ብትፋለጉ በትልቅ ወንድምሽ በወንድምህ በጓደኛ ቢሆን ጉዳዩ አይሻልም ወይ ነው። ስለዚህ ብዙ የሚያጋጥሟችሁ መጥፎ ነገሮች ስለሚኖሩ ከመልካሙ መጥፎ ነው የሚበዛውና እና እባካችሁ እህቶቼ ዘውጁን አብላችሁ ለእናት ለአባቶቻችሁ ብትናገሩ ነው የሚሻለው ለቲክቶክ ከመናገር ዘውጁን አብላችሁ ለዘመዶቻችሁ ብትናገሩ ነው የሚሻለው። ወላይ ነው ምላችሁ። ለዚህ ነገ ሲዘጋ ለሚዘጋ አፕሊኬሽን ባታደርጉት ይሻላል ብዬ ነው የማስበው። እኔ የኔ እይታ ይሄ ነው። ወደ ቤትህ ክብር ስትሰጠው ቤትህን የያዝቃትን አጣጥመህ እየኖርክ ስትሄድ ሕይወትን ታውቃታለህ። በጣም የዱንያ ሙሉ ሕይወት ያለውና ጣዕም ያለው ትዳር ላይ ነው። የሚገርመህ ነገር ሙሉ የፈለገ ነገር እንትን አይበል፣ ገንዘብ በአካውንት ከበዛልህ ደም ግፊትና ስኳር የሚያበዛብህ ግን መልካም ትዳርና መልካም ሕይወት ስትኖረው ደግሞ ጤና እየጨመረልህ ነው የሚሄደው። ለምን? ለሴቲቱ የተለየ ክብር ስትሰጣት፣ ለምሳሌ ሴቶች በጣም ከሚጠሉት ነገር ምን እንደ ታውቃለህ? በብዛት ማለት ነው ያባሰለችውን ሳበላላ ስቅር ሴትዮ ትቆጣለች። የሚገርመ ነገር አብርሃት ቀን የሚሆን ማታ የሚሆን አብርሃት ስኖር ሚስት ባሏ እንዲሆንክና በቃ እሷ ጋ እሷ ልብ ላይ ሙሉ በሙሉ እንደተኛ ነው የምታምነው እና እንግዲያ እንኳን ይዘህ ስትሄድ ሁለት ከሆናችሁ በእናንተ ልክ ምግብ ሊባሰል ስለሚችል እንግዲያ ይዤ እየመጣሁ ነው ብለህ ብታሳውቃት ደስታውን አችልም ብዙ ጊዜ እቤት አቅም የሌለውን ነገር ዝም ብሎ ይዞ ይሄድና ምንም ይሆን ሰውዬው ሱሰኛ የሚሆን ከሱስም ነፃ ይሆን አምስት ስድስቱን ሰው ጓፎ ይሄድና እንዲህል የለም እንደላል የቤት ገበያ ሳያሟላ ስለቀረ እና እንደው እየተከባበርን እኛው የምንተዋወቁ ብንሆን አይሻልም ወይ? እዛ ሰፈር ቀያይ ሴት አልተወለድም? አጭር ሴት አልተወለድም? ረዝም? አዋቂስ? መሀይምስ? አልተወለድም? በየራሳችን ግጥም አናገኝም ወይ? ነው የምንተዋወቀው ሰፈር ቢያንስ ይቅር አንድ ወረዳ እንኳ ብንሆን ይህ ዘውጁና የሚለውን ቃል ለወንድምሽ ለአባትሽ ነገሪ ነው ምለው እህቶቼ። ከዚህ በተረፈ ለቅሷችሁ እየበዛ የሚሄደው ወንድ ሴቶች ናችሁ። ለስድስት ወር ለአመት ያገባና የሆነ ሀሳብ አለው ፍላጎት አለው። ሲገባ አልተሟላለትም፣ ታረገዝሽ በኋላ የሄድና ልጅ ንትቶኝ ሂዶ ቀል ባልሰፈረልኝ፣ የመጀመሪያ መጀመሪያ ላይ ሂሳብ ስላልተሰራ ነው ያ ጉዳይ የሚያጋጥመው እና መልካም ህይወት ይግጠማችሁ። ማሜ አላስረዝመው እስኪ አይ ገንቢ የሆነ ሀሳብ ነው፣ በጣም ገንቢ የሆነ እኔም የምስማማበት ሀሳብ ነው። አትሊስት አትሊስት ይሄ የቦታ ርቀት የሚባለው ቤተሰቦቿ ወይም ቤተሰቦቹን ሂደው የሚያጣሩበት ደረጃ ካልደረሰ ወይም ደግሞ የሚያጣሩበት ቢጣሉ የሚያስታርቁበት ከባልና ከሚስት አንደኛቸው ቢሞቱ ልጅን አያቶች በጋራ የማያሳድጉበት የሆነ ትዳር አትግቡ ነው የምለው እኔ። እኔም እንደዛ ነው። የዛው የዚህ ተመሳሳይ ነው ያለኝ ሀሳብ ግን ዘውጁና ስለተባለ በነገራችን ላይ በፊት ወልዲያ ወልዲያ እንትን ይሄ ምድነ ስሙ ሀጂ ያሲን ሀጂ ያሲን መሰለ ባልተሳሳት የወልዲያ ያሉት ሼክ እሳቸው ምን ያደርጋሉ፣ ወልዲያ አካባቢ ላይ የሆነ ሰዓት ላይ የምናደረጉ ቢጋቡ የከድር ቤተሰቦች እና የሰሚራ ቤተሰቦች ቢገናኙ ለሽምግልና በቋንቋ እንኳን ላይረዳዱ ይችላል። የሽምግልና ሂደት እንኳን ላይጣጣም ይችላል። ስልጤ ዞን ወይ ጉራጌ ዞን ይዛበት ትገባለ። ከድር ምዛ ሌላ ሴት አግብቶ ሌላ እየወለደ ይኖራል። በኋላ የስራ አጋጣሚ አዲስ አባ የእሱን የከድር ልጅ እና የሰሚራ ልጅ አዲስ አባ ተገናኙ፣ ተጋቡ። ቅድም እኮ መሀመድ ያወራን ይሄን ነው። ሁለቱም ልጆቹ አይተዋወቁም። አባታቸው አንድ ሰው ነው። ደሴ አባታቸውን ጠየቃል። ልጅ ወልደው ሲሄዱ ምንድነው የሆነው የባሉ አባት አባቷ ነው ሚስቱ አባት አባቱ ነው ስላላስተዋወቁ ነው ምን መጣ ሲያስቡ ስላላስተዋወቁህ ነው እንጂ ልጅህ ልጅ እህትህ ናት አለው እንዴ እኔ ወድጃ ታፍቅሪያት አንድ ልጅ እስከ መውለድ ደረጃ ሚስቴ ተመችታኝ እየኖርኩኝ እንዴት እህትና ትለኛለህ? አልችልም። አቁም፣ ከዚህ በኋላ እስከ ዛሬ በቃህል ከዚህ በኋላ አቁም። እሺ አቆምኩ ስንበል፣ ይሄ ልጅ ለእኔ እኔ አጎቱ ነኝ፣ አባቱ እናቱ ናት አክስቱ። በማንኛውም አይታወቅም። ድሮ ሲጋቡ እስከ ሰባት ትውልድ ይቆጥራሉ፣ እስከ ሰባት ትውልድ ያ ነገር እኔ ሸሪያውን ልቃረን ወይ ደግሞ ተፈልጌ አይደለም። ያ ነገር ግን የሚጠቅመው የማንዘር የማን ልጅ እንደሆናችሁ ቢያንስ ቢያንስ እንድትግባቡ አምናችሁበት እንድገቡ ያደርጋችኋል ማለት ነው እነዚ ያ ልቀቀህደን ሲባል እምቢ ያለው አባቱ በሁለቱ ልጆቹ ገደላቸው፣ ባልና ሚስቶች እሱም ደግሞ ይ ፖሊስ ጣቢያ ያገባ እዛው ሞተ ነው ያለን። አሁን መሐመድ መቼ? 2013 ላይ የት? ደሴ። ለዛው ሶ መስፈርታችሁ ሊሆን የሚገባው ያገራችሁ ያገራችሁ። አለበለዛ ደግሞ በደንብ በደንብ መተዋወቅ የምችሉ አይነት ካልሆነ ኢት ኢዝ ቬሪ ዲፊካልት ብዬ ነው የማምነው እኔ ማለት ነው።